ተመልካቾቻችን አሁን የደረሰን ሰበር ዜና አለ። ትላንት የጀመረው ጥቃት ቀጥሎ በዛሬው ዕለት በወሎ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ በርካታ ድሎችን መቀዳጀቱ ተገለጸ። ከአምስት መቶ በላይ የአብይ አህመድ ወታደሮችን መማረኩን ነው አሁን በደረሰን መረጃ ላይ ተመለከተው። በርካታ ተሽከርካሪዎች በቁጥጥር ስር ውለዋል። የግዳን ወረዳ የመንግስት ባለስልጣናት ሊያመልጡ ሲል መደምሰሳቸውን ነው በመረጃው ላይ የተመለከተው። በርካታ ከተሞች በቁጥጥር ስር መዋላቸው እየተገለጸ ነው። ስትራቴጂክ የሆነችውን ሙጃ ከተማንም ሙሉ በሙሉ በፋኖ ኃይሎች እጅ መግባቷን ነው ለማወቅ የተቻለው። የዛሬዎቹን ድሎች በተመለከተ የዘውትር ተሳታፊያችን አጠር ያለ ሪፖርት አዘጋጅቷል። ወደ እሱ አልፋለሁ። በሰሜን ወሎ በቆላማ አካባቢዎች በትናንትናው ዕለት ከፍተኛ የሆነ ድል ተጎናጽፎ ነበረ። ሁለት ክፍለቶ አብዛኛው ሰራዊቱ ተደምስሶ ተማርኮ እንዲሁም ቆስሎ ተበትኖ በጣም በርካታ የጦር መሳሪያዎች ምርኮ እንደተገኙ በትናንትና ሁለት የተዘበገበ ጉዳይ ሆኗል። በዛሬ ሁለት ደግሞ ውጊያው በጣም በሰፊው በአጠቃላይ በሰሜን ወሎን ሙሉ በሙሉ ከአገዛዙ ጦር ለማጽዳት ከፍተኛ እንቅስቃሴ እየተደረገ ነው። በዚህ ቦታ ላይ በተለይ ሙጃ በተባለ ከተማ ላይ የአገዛዙ ዋና ማዘዣ ጣቢያ አድርጎ ለሁለት ዓመት የተቀመጠበት ቦታ ነው። እች ስትራቴጂካዊ ከፍተኛ ጠቀሜታ ያላት የሙጃ ከተማ የጊዳን ወረዳ ዋና ከተማ ነች። በዚህች ወታደራዊ ቦታ ላይ ጀነራሎቹ ማዘዣ ጣቢያ አጠቃላይ በሰሜን ወሎ የሚደረገውን እንቅስቃሴ እስከ ደቡብ ጎንደር ጫፍ ድረስ እስከ ቆቦ አላማጣ ራያ ድረስ እየተወረወሩ ያጠቁበትና ና ማዘዣ ጣቢያ አድርገው ሲገለገሉበት የነበረ ቦታ ነው። ይህ ቦታ ከዚህ በፊት እንደሚታወቀው በፌዴራል መንግስቱና በህዋት በተደረገው ጦርነት የህወሓት ኃይሎች በሙጃ ከተማ ከተቆጣጠሩ በኋላ ነው አስፍተው ወደ ደወሎም ወደ ደቡብ ጎንደርም ወደ ሰሜን ጎንደርም አጠቃላይ አስፍተው ማጥቃት የጀመሩት እና አጠቃላይ በዛ አካባቢ ያለውን ሰራዊት ደምስሰው ወደ ሰሜን ሸዋ የተሻገሩት ሙጃ ከተማ ላይ ከፍተኛ ተጋርደው አድርገው እችን ወታደራዊ ስትራቴጂክ ቦታ ከተቆጣጠሩ በኋላ እንደሆነ ይታወቃል። ዛሬ ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ ባደረገው ተጋድሎ ግማሽ ቀን ብቻ ዛሬ ጠዋት ነው ውጊያው የተጀመረው። እስከ ሰባት ሰዓት ድረስ አሁን አንተና እስከተነጋገርንበት ሰዓት ያለው የውጊያ እንቅስቃሴ ገና ያልተቋጨና በጣም አስፍቶ በሰፊው እንቅስቃሴ እየተደረገ ቢሆንም በተደረገው ውጊያ አምስት መቶ የመከላከያ ሰራዊት አባላት መማረክ ችለዋል። የሙጃ ከተማን በተለይ ዋና ማስጃ ጣቢያውን ከተቆጣጠሩ በኋላ በዛ የነበረው ሶስት ኦራል ወታደራዊ ኦራሎች ጨምሮ አስራ ሁለት ተሽከርካሪዎችን በእጃቸው አስገብተዋል። ከአንድ ግንባር ብቻ በተለያየ አቅጣጫ ነው ውጊያ የከፈቱት። በአንደኛው የውጊያ አቅጣጫ ብቻ ስድስት ድሽቃ መማረክ መቻላቸውንና የግዳን ወረዳ አመራር ከውጊያ ቀጠና ሸሽተው በራሳቸው እንቅስቃሴ ሲያረጉ በቆረጣ ተይዘው ሙሉ በሙሉ መደምሰሳቸውን ነው መረጃ የደረሰን። እንግዲህ ብዙ ቦታ ላይ ነው ውጊያው እየተደረገ ያለው። ይህ ውጊያ ወደ ድቡኮ ዳቦ እስታይሽ አሁን ተገኝ መቄትና ገረገራ ይስፋፋል የሚል መረጃዎች እየመጡ ነው። ለአሊበል አካባቢ በኤርፖርቱ ዙሪያ ከፍተኛ ማጥቃት እያደረገ እንደሆነ ነው የተሰማው። መረጃ እንግዲህ ከባድ ጦርነት እየተደረገ ቢሆንም አጠቃላይ እንደ ትናንትናው የተገኘውን በአሀዝ ለመጥቀስ ውጊያው ከተጠናቀቀ በኋላ መረጃዎችን አጠናክረን የምንመለስ መሆኑን፣ ነገር ግን ውጊያው የሰሜን አጠቃላይ ወረዳዎችን ከአገዛዝ ጦር ሙሉ በሙሉ ለማጽዳት ከፍተኛ የሆነ ዝግጅት ሲያረጉ ሰንብተው ጥቃት መሰንሰራቸውን ነው መረጃዎችን እየደረሱን ያሉት የመከላከያ ሰራዊቱም እንዲሁ ለመከላከል ሙከራ አድርጓል። በአንዳንድ ቦታዎች ላይ ገና ውጊያው ከመካሄዱ አንድ ሰዓት እና ሰላሳ ደቂቃ ባልሞላው ጊዜ ውስጥ ከተሞችን እየለቀቀ ለረጅም ጊዜ የቆየባቸው ምሽጎች እየለቀቀ ምሽጎች በፋኖ ኃይሎች ቁጥጥር ስር እየወደቁ በርካታ ተተኳሾች፣ ትልልቅ ከባድ መሳሪያዎች እና የቡድን መሳሪያዎችን መማረክ መቻላቸውን ነው መረጃዎች አሁን ዘግቶ የደረሰን ዜና የሚያመላክተው እንግዲህ መረጃዎችን እየጠበቅን ነው ከቀጠናው የፋኖ አመራር ሮች እንደገለጹት ከሆነ በየቦታው የሚደረጉ ውጊያዎችን ዝርዝር መረጃ ተጠናቅረው የሚቀርቡበት ምናልባት ከጥቂት ሰዓታት በኋላ ሊሆን ይችላል። እሱን መጠበቅ ግድ የሚል ቢሆንም ዛሬ ያሉትን አንዳንድ የአውደ ውጊያ ውሎችን ስንመለከት ከትላንትናው የበለጠ ወታደራዊ ድል እንደተገኘ ነው መረዳት የሚቻለው። አምስት መቶ በላይ የአብይ አህመድ ወታደሮች በቁጥጥር ስር የዋሉበት በርካታ ተሽከርካሪዎች እንደዚሁም ሙጃ የተሰኘችው ቁልፍ ስትራቴጂክ ቦታ እንደሆነች ቀደም ሲል አንተ እንደገለጽከውም በተለያዩ ጊዜ በሚደረጉ ውጊያዎች እችን ከተማ የተቆጣጠረ ኃይል ድሎችን የማግኘት እድሉ ሰፊ እንደሚሆን ከዚች ከተማ በመነሳት በአራቱም አቅጣጫ ያሉትን ቀጠናዎች በቀላሉ ለመያዝና ለመቆጣጠር የሚያስችል እንደሆነ ነው የሚነገረውና ሙጃን መቆጣጠር በራሱ እንደ ትልቅ ድል ሊታይ የሚችል ነው። ለማንኛውም በርካታ አካባቢዎችን ውጊያ እየተደረገ ያለው በአገዛዙ በኩል ከዚህ በኋላ ምን ሊያደርግ ይችላል? ሰሜን ወሎ ላይ ያለው አጠቃላይ ሁኔታ መልኩን እየቀየረ በአጠቃላይ ነገሮች እየተለዋወጡ እየመጡ ነው የምንሰማቸው መረጃዎች የሚያመለክቱት መሳይ፣ ትናንትና በሰሜን ወሎ በተደረገው ውጊያ ከሶስት መቶ በላይ ሁነን ወደ ውጊያ ገብተን ሁለት ሰዎች ብቻ ነው በህይወት የተገኘ ነው። ሌላው ወይ ሙቷል ወይ ቆስሏል ወይ ገደል ገብቶ ሙቷል የሚል መረጃ በቪዲዮ ተለቋልኝ። አጠቃላይ ስርዓቱ ግማሽ ቀን ባልሞላ ጊዜ ውስጥ ይህን ያክል ቁጥር በየትኛው የውጊያ ቀጠና ተማርኮ ያውቃል? ምናልባት ከዚህ በፊት በደጋዳሞት ክረምት ላይ የዛሬ ዓመት ክረምት ላይ ደጋዳሞት ፈረሴትን ለመቆጣጠር እንቅስቃሴ ያደረገው የመከላከያ ሁለት ክፍለ ሰዎች 31 ኛና 57ኛ ክፍለ ጦር ወደ ደጋ ዳሞት ፈረሴት እንቅስቃሴ ሲያረጉ ከተማዋ ከመድረሳቸው በፊት የፋኖ ኃይሎች አጥቅተው ሙሉ በሙሉ መደምሰሳቸውና አብዛኛው ቁጥር መማረኩ ይታወቃል። ከዛ ቀጥሎ ለመጀመሪያ ጊዜ ግማሽ ቀን ባልሞላ ጊዜ ውስጥ አምስት መቶ ና ከዛ በላይ የመከላከያ ሰራዊት መማረክ ማለት እንግዲህ ከዚህ ውስጥ ወታደራዊ አዛዦች አሉ። ኮረኔሎች ይኖራሉ፣ ሻለቆች ይኖራሉ፣ የጋንታ መሪዎች ይኖራሉ፣ በአጠቃላይ የሬዲዮ መኮንኖች ይኖራሉ። ስርዓቱ በዛ አካባቢ ነበር የነበረው የማዘዣ ጣቢያ ተመቶ በፋኖ ቁጥጥር ስር ገባ ማለት የአካባቢ ሙሉ በሙሉ ሰራዊቱ ፈርሰዋል ማለት ነው። ከእዝ ጠገገት ወይም ከኮማንዲንግ ሲስተም ወጥቶ በገኘበት ጫካ ራሱን ለማደር እየተንቀሳቀሰ ነው ማለት ነው። ይሄ የሚጠቁመው መሳይ፣ የወረዳ አመራሮቹ ከእዝ ጠገገታቸው ከመከላከያ ሽፋን እየሰጠ እንዳቆያቸው እና አሁን መከላከያው እንደማያድ ናቸው ሲያውቁ ወደ ተጎራባች ወረዳዎች መኪና ይዘው ሊያመልጡ ሲሉ መመታታቸው ራሱ እንግዲህ እኔን ይቀጣ ብለው የሚሉት ወረዳዎች ትምህርት ወስደው ከዚህ መታቀብ እንዳለባቸው ነው። በዚህ አጋጣሚ መግለጽ የምፈልገው በአጠቃላይ ግን ስርዓቱ በሰሜን ወሎ ብቻ አይደለም ይሁን ስርዓቱ እየፈረሰ ከመሆኑ በተጨማሪ የፋኖ ኃይሎች ውጊያ በሚያደርጉበት አካባቢ የሚገዳደራቸው ኃይል እንደሌለና ሰራዊቱ ፊትለፊት ሞራል ኑሮት የፋኖ ኃይሎችን ለመምታት የሚሆን ለመከላከል አቅመ ቢስ የሆነ ስርዓት እንደሆነና ምናልባትም ጀንበር እያዘቀዘቀች እንደሆነ ነው ማየት የሚቻለው እንግዲህ በየትኛውም የውጊያ ቀጠና ከአምስት መቶ በላይ የመከላከያ ሰራዊት እጅ የሰጠ ሀይል ከእንግዲህ በኋላ በየትኛው ሞራሉ ነው ቁሞ እኔ መንግስት ነኝ ይህን አካባቢ ከፋኖ ሀይሎች አጸዳለሁ ውበት አለው እያለ ሚዘፍን ጀነራል ከእንግዲህ በኋላ ይኖራል የሚል እምነት አይኖረኝም። መሳይ፣ እንግዲህ እንዲህ አይነት ወታደራዊ ድል በጣም ወሳኝ እንደሆነ ይታወቃል። ሁል ጊዜ እንደሚባለው ቀድሞ መንግስት ከትግራይ ወጣበት የሽሬ እንደስላሴው ህዋት ያደረሰው ጥቃትና ኪሳራ እንደዚሁም በሻዕቢያ ኃይሎች በአፋ ዓመት የተፈጸመው እንደዚህ ወታደራዊ ጥቃት የቀድሞ ሰራዊቱን አካባቢዎቹን ለቆ እንዲወጣና አጠቃላይም የጦርነቱ ቅርጽ እንዲቀየር ያደረገ እንደነበረ ይታወሳል። ያን አይነት ወታደራዊ ድል ፋኖች ማስመዝገብ ቢችሉ አገዛዙ ሙሉ በሙሉ ከክልሉ የመውጣት ግዴታ ይመጣበት ነበረ የሚሉ መረጃዎችም አስተያየቶችም ሲሰጡ ነበረ። ይሄ አሁን የምናየው እነዚህ አይነት ወታደራዊ ድሎች የተደገሙበት እንደሆነ ነው። እንግዲህ ምን ማለት እንደሚቻል ከአገዛዙ በኩል የሰማነው ነገር የለም ምን እያሉም እንዳለም በጉዳዩ ላይ የሚያስተባብሉት ሐሰት ነው ብለው የሚገልጹት አይደለም። በቪዲዮ ጭምር ተጠናቅሮ እየወጣ ያለ መረጃ ስለሆነ ከጊዜ በኋላ ምን ልናይ እንችላለን? የአብይ አህመድ ሰራዊት ተጨማሪ ኃይሉን ወደ ሰሜን ወሎ አምጥቶ ዳግም እልቂት በሰራዊቱ ላይ እንዲከሰት ያደርጋል ወይስ በሰሜን ወሎ የተደረገው በሌላ አካባቢ እንዳይደገምበት ሰራዊቱን ለማውጣት ይገደዳል ማለት ነው። ስርዓቱ እኮ ልብም ጆሮ ማይን የሌለው ስርዓት ነው። የሞታ ያለው የደሃ ልጅ ነው። የደሃ ልጅን ደግሞ ወደ ግንባር እየወሰደ እያስፈጄ መሆኑን ከእናንተና ሁለት በሚዲያ ቀርበው በቪዲዮ ቀርበው የተናገሩት ኃይሎች ው ከእናንተ እጅ በሰላም ከርፈን መግባታችን ለእናቶቻችን በሚዲያ ቀርበን እናቶቻችን በህይወት እንዲ እንዳይሆን በማድረጋቸው እውነት ለፋኖ ከፍተኛ ክብርና ምስጋና አለን ብለው የተናገሩ ምናልባትም የአስራ ስድስት የአስራ ሰባት ና የአስራ ስምንት ዓመት እድሜ ያላቸው ወጣቶች መሳራ ተሸክመው ወደ ውጊያ ቀጠን አይደለም፣ ወታደራዊ ስልጠና በአግባቡ ያልወሰዱ ወታደሮች እንደሆኑ እኮ በሚዲያ ላይ ራሳቸው እየተናገሩ ነው ያሉት። ይሄ ስርዓት አይኑን ጨፍኖ ወደፊት የሚል ወይንም አይኑ ገልጦ ወደኋላ የሚሮጥ በጣም የተገለባበጠበት ስርዓት በመሆኑ ህዝብ ተነስቶ በአንድ ላይ ውረድ ብሎ ልክ እንደ ፈርኦኑ ንጉስ አለቅም ብሎ ተገዶ እንደለቀቀው ዛሬም ተገዶ ካልሆነ በስተቀር አሁንም በርካታ በማሰልጠኛ ላይ አንድ ወር አንድ ወር ከአስራ አምስት ቀን እየሰለጠነ የሚወጣ የድሃ ልጅ ያለ እሱን ወደፊት እያስገባ ለማስፈጀት ወደኋላ የማይል ስርዓት በመሆኑ እሱ እየተቆጣጠረው የሚመጣው እየጠበበ ይመጣል። የፋኖ ሀይሎች ደግሞ የማጥቂያ ቦታቸው እየሰፋ ትልልቅ ምሽጎችን እየደረመሱ ትልልቅ ከተሞችን እያያዙ የሚመጡበት ጊዜ በጣም እየቀረበ እየመጣ እንደሆነና በተለይ ወልዲያ ላይ ከተማዋን አካባቢ ላይ ከፍተኛ ውጊያ እየተደረገ እንደሆነ ነው መረጃዎች የደረሱ። ወደ ማታ አካባቢ ወደ ምሽት አካባቢ ትናንትና ምሽት አካባቢ ወደ ወልዲያ ዙሪያ አካባቢ ከፍተኛ ውጊያ እየተደረገ እንደሆነ ይታወቃል። ወልዲያን መቆጣጠር የሚችሉ ከሆነና አሁን ሙጃ ከተማን ከተቆጣጠሩ በኋላ ወደ ጋሸና ሄደው ጋሸናን ከተቆጣጠሩ በኋላ ደቡብ ጎንደርን ከሰሜን ጎንደር ደቡብ ጎንደርን ከሰሜን ወሎ ሰሜን ወሎን ከደቡብ ወሎ አጠቃላይ ምዕራብ ወሎንም የሚቆራርጥና መንግስት፣ እንደ መንግስትነት ቁሞ ሎጂስቲክስ፣ ሬሽን፣ ወታደራዊ እንቅስቃሴ ሊያደርግበት የሚችሉትን ዋና ዋና ስትራቴጂክና ጠቀሜታ ያላቸውን ቦታዎች የሚነጠቅ መሆኑና አጠቃላይ ቦታው እየጠበበበትና በሞራልን እየከሰረ እየመጣ እንደሆነ ነው ማየት የሚቻለው። እሱ ግን አይኑን የጨፈነ ስርዓት ስለሆነ ወደኋላ አይልም። ነገር ግን እነሱ ወደፊት አስገድደው ነው እየገፉት እንደሆነ ነው ማየት የቻልኩት። መሳይ እንግዲህ የዛሬውን ድሎች በተመለከተ በአሃዝ አጠቃላይ መረጃውን ለመስጠት የፋኖ አመራሮች እንደጨረሱ እንደሚሰጡን ገልጸዋል። ያንን እየጠበቅን እንገ